እና ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንህ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የብልጽግናው መንግስት የራሱን ህዝብ በድሮን እየገደለ ነው ስትል አሜሪካ ገለጸች። ለፋኖና የኦሮሞ ነጻነት ሰራዊትም ጥሪ አቅርባለች። አምባሳደሩ ያወጡትን ድሮንን የተመለከተው መግለጫቸውን መልሰው እንዲቀየር ማድረጋቸው ግን አነጋጋሪ ሆኗል። ቀዳሚው በዝርዝር የምንመለከተው ጉዳይ ይሆናል። ብልጽግና ያቀረባቸው ጳጳስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ተሾሙ። ሲኖዶሱ ወደ ሀገር ቤት በተመለሱት አቡነ ጴጥሮስ ስፍራ አዲስ ውሳኔን አሳልፏል። ሰሙታላችሁ። የፌዴራል ፖሊስ አሰርኩ ያላቸውን 47 የጤና ባለሙያዎችን ሲወነጀል የሕክምና ባለሙያዎችን ምላሽ ሰጥተዋል። የመንግስት የማባረር የማሰር እና የዛቻ ዘመቻም እንደዚሁም የጤና ባለሙያዎች አድማ አሁንም እንደቀጠለ ይገኛል። እንመለከተዋለን። በአማራ ክልል ውጊያው ሲቀጥል በተለይም በጎንደር ቀጠና ጠንካራ ዘመቻ መደረጉ ታውቋል። ጀኔራሉ ፋኖ ፈርሰዋል ሲሉ የፋኖ አመራሩ ደግሞ እየፈረሰ ያለው የብልጽግና ስርዓት ነው በማለት ይናገራሉ። ይህንንም ትሰማላችሁ። በትግራይ ክልል ሽረ በረሀብ የሞቱ ተፈናቃዮች አሀዝ 992 መድረሱ ተሰማ። ይህ በእንዲህ እንዳለበ ሱዳን በሚገኙ የትግራይ ተወላጅ ተፈናቃዮች ካምፕ ላይ በደረሰ የእሳት ቃጥሎም በርካታ ቤቶች መውደማቸው ታውቋል። ተጨማሪ ያለንም የብልጽግናው ቴሌቪዥን ጣቢያ በገንዘብ እጥረት ሳቢያ ስርጭቱ ተቋርጦ እንደነበረ ተነገረም። የሰራተኞቹ ያለፈው ወር ደሞዝም እስካሁን እንዳልተከፈለ ታውቋል። ሌላኛው መረጃችን ነው። ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ገደብ ጣለች የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ የብልጽግናው መንግስት የራሱን ህዝብ በድሮን እየገደለ ነው ስትል አሜሪካ ገለጸች። ለፋኖና የኦሮሞ ነጻነት ሰራዊትም ጥሪ አቅርባለች። የትግራይ ተፈናቃዮችን ጉዳይ በተመለከተ ማቋሟን አሳውቃለች። አምባሳደሩ ያወጡትን ድሮንን የተመለከተውን መግለጫቸውን መልሰው እንዲቀየር ማድረጋቸው ግን አነጋጋሪ ሆኗል። የብልጽግና አውሮፕላን ተሳፋሪዎች የሀገሪቱ ዜጎችን ሞት እንደ የስልጣናቸው ማጽኛ የድንጋይ ማዕዘን በሚቆጥሩበት በዚህ ወቅት የአራት ወር ህጻንም የ84 ሰሜን ባለጸጋን በድሮን ሲገድሉ በመካድ ጭምር ነው። አንድም ንጹሐን ገድለን አናውቅም የሚለው ሰሞነኛው የነ ዘላለም መንግስት የማብራሪያም መቀለስ ከምንደርስ አንድም ሰላማዊ ሰው ሳንገድል ነው የሚለው ከአራት ዓመታት በፊት የተነገረው የአብይ አህመድ ማብራሪያ ቀጣይ ክፍልም ነው። የሀገሪቱ ዜጎች ግን ከላይ በሚወርድ የድሮን አረር ቤተሰቦቻቸውን፣ እንስሳቶቻቸውንና ሰብላቸውን እያጡ ነው የቀጠሉት። ገበሬ ወዲያና ወዲህ ዝም ብሎ በሬ እያበላ መሀል ላይ እንዲህ አድርጎ ፈጀን

ቀዩን የሚያቃጥል ከሆነ ወደ የተነዳ ወደ እግዚአብሔር ብቻ ነው የምናመለክተው። ለእንዲህ ያለ ሰቆቃ የዳረጋቸው ጥቃት የሚፈጸምባቸው ደግሞ ራሳቸው የሀገሪቱ ዜጎች በሚሰበስቡት ግብር ከገዛ ኪሳቸው በተውጣጣ ገንዘብ በራሳቸው ሀብት መንግስት የሚሉት አካል በገዛው ጦር መሳሪያ እንጂም በሌላ ወራሪ ኃይል አለመሆኑን ልብ ይሏል። ወንጀል እየፈጸመ ብ እያቃጠለ ንጹሐን እየገደለ ነው። እንዲህ ሕግ ማስከብር ማለት በገዛ መሳሪያችን በገዛ ሞሰባችን በገዛ እጃችን በገዛ ኪሳችን ተበላነ። ይህ ያገዛዙ የንጹሐን ግድያ በተለይም የድሮን ጥቃት ዛሬ በአሜሪካ በኩል ውግዘት ተላልፎበታል። ከአመታት በፊት በዜጎች ላይ የጦር ወንጀል መፈጸሙን ተከትሎ ዛሬም ድረስ ገቢራዊ እየሆነ ያለው የአገዋን እገዳ ጨምሮም የተለያዩ ማዕቀቦችን የጣለችው አሜሪካ ዛሬ ደግሞ የኢትዮጵያ መንግስት የራሱ ሀገር ዜጎችን በድሮን እየገደለ ነው ብላለች። በኢትዮጵያ የአሜሪካ አምባሳደር መንግስት በራሱ ሕዝብ ላይ የሚፈጽማቸው የድሮን ጥቃቶች በአፋጣኝ እንዲያቆም ሲሉም ጠይቀዋል። አስገራሚው ነገር ግን ይህን ኤምባሲ የድሮን ጉዳይ ነው የተመለከተው መግለጫ ቢቢሲን ጨምሮ የተለያዩ ዓለም አቀፍ የመገናኛ ብዙሀን ሳይቀር ከዘገቡት በኋላም አምባሳደር ኤርቪን ማሲንጋ እንደገና እንዲስተካከል ማድረጋቸው ነው። የሆኖ ሆኖ የአሜሪካ ኤምባሲ ይፋ ያደረገው መግለጫው ኢትዮጵያ በርስ በርስ ጦርነቶች ውስጥ በሌላ አመትም እየተሸጋገረች ስለመሆኑ ያብራራል። እነዚህ ግጭቶችና የእርስ በርስ ጦርነቱ በኢትዮጵያ ህዝብ ላይ ያላቸው ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነም ሰፍሯል። ህዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህንን ለማድረግ ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሔን መተግበር እንደሚያስፈልግም አብራርተዋል። ሰላምና መረጋጋትን ለመምረጥ ጊዜው አሁን ነው በማለትም አክሏል። አምባሳደር ማሲንጋ በዛሬው መልእክታቸው በአማራና ኦሮሚያ ክልሎች ነፍጥ በማንሳት እየታገሉ ያሉ የፋኖ ኃይሎችና የኦሮሞ ነጻነት ሰራዊትንም ጥሪ አቅርበውላቸዋል። ለፋኖ ኃይሎች ባሰፈሩት መልእክትም አሜሪካ ፋኖ ከተጨባጭና ሰላማዊ አላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ብለዋል ተገኝተዋል ። ቀጥለውም በኦሮሚያ የሚካሄደው ጦርነት ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን ሲሉ ለሌላኛው ታጣቂ ቡድን መልእክታቸውን አስተላልፏል። ወደ ትግራይ ክልል ከሰሞኑ ተጉዘው በሽረ ከተማ ከክልሉ አመራሮች ጋር የተወያዩት አምባሳደሩ ተፈናቃዮችን የተመለከተውን ቀውስም አንስቷል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ፣ እንደዚሁም ህጻናት ትምህርታቸውን እንዲከታተሉና የጤና ተቋማትን እንዲያገኙ ማድረግ አስፈላጊ እርምጃዎች እንደሆኑ ጠቅሷል። በኢትዮጵያ ኢትዮጵያ የትጥቅ ትግል አካል እንደሆነ በማስመሰል እየተንሰራፋው ህገ ወጥነት ማብቃት አለበትም ብለዋል። ሀገሩ ታሪካዊ ሰላም ላይ ነው የሚሉት ብልጽግናዎችም ይሁን ጫካ ገብተው የሚታገሉ ኃይሎች ይህንን ጥሪ በተመለከተ እስካሁን ያሉት ነገር የለም። ነገር ግን ባለፈው ዓመት አምባሳደሩ የዜጎች በህይወት የመኖር መብት በኢትዮጵያ ተጥሰዋል ማለታቸውን ተከትሎ አገዛዙ በውጭ ጉዳይ መስሪያ ቤቱ በኩል ያልጠየቅነው ትን ምክር ሰጥተዋል በማለት ነበር ምላሽ የሰጡም።

ብልጽግና ያቀረባቸው ጳጳስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ተሾሙ። ሲኖዶስ ወደ ሀገር ቤት በተመለሱት አቡነ ጴጥሮስ ስፍራም አዲስ ውሳኔ አሳልፏል። ላለፉት ተከታታይ ሳምንታት አገዛዙ ታማይ ጳጳሳቱን ሹመት ለመስጠት በቤተ ክርስቲያኑ ሲያከናውናቸው የቆዩ ተግባራትን ኢትዮ ፎረም በተደጋጋሚ መዘገቡ ይታወሳል። በተለይም አቡነ አብርሃም የነበሩበት የጠቅላይ ቤተ ክህነቱ ስራ አስኪያጅነት ስፍራ እንዲሁም አቡነ ጴጥሮስ በብልጽግና ወደ ሀገር ምክር ቤት እንዳይገቡ ከመከልከላቸው አስቀድሞ የነበሩበት የሲኖዶሱ ዋና ስራ አስፈጻሚነት ስፍራዎችን በተመለከተም ብልጽግና ወደ ሀገር ቤት በሆደ ሰፊነት እንዲገቡ ፈቀድኩላቸው ካላቸው ጳጳሳት መካከል ያቡነ ጴጥሮስ የስራ ኃላፊነት በዘንድሮ ዓመት የሚጠናቀቅ የጠቅላይ ቤተ ክህነቱ ስራ አስኪያጅ አቡነ አብርሃም ኃላፊነታቸውን በዚህ ጉባኤ የሚያበቃ መሆኑ የሚታወቅ ቢሆንም አገዛዙ ወደ ሀገር ቤት እንዲገቡ ሲያደርግ ግን ቅድመ ሁኔታዎችን አስቀምጦም ነበር። ሲካሄድ በሰነበተው የሲኖዶሱ ጉባኤ መንግስት የሚፈልጋቸው ጳጳሳት ለቤተ ክህነት ስራ አስኪያጅነትና ለሲኖዶሱ ዋና ጻፊነት እንዲመረጡ ለማድረግም የሲኖዶሱ አባላት እንዲተባበሩ የሚል ቅድመ ሁኔታን በማስቀመጥ በዚህም መሰረት ዛሬ ሲኖዶሱ አስቀድሞ የተገመተውና ኢትዮ ፎረምን በተከታታይ የዘገበው ሹመት ይፋ ሆኗል። ከሶስት ዓመት በፊት የራሳቸውን ሲኖዶስ ለመመስረት ሲንቀሳቀሱ የነበሩት አቡነ ሳዊሮስ አቡነ አብርሃምን በመተካት የመንበረ ፓትርያርኩ ጠቅላይ ቤተ ክህነት ጽፈት ቤት ዋና ስራ አስኪያጅ ማድረጉን ሲኖዶሱ ይፋ አድርጓል። አቡነ ሳዊሮስ ባሳለፍነው ጥቅምት ወር በነበረ ጉባኤ ላይ ያኔ እንዳባረራችሁን አሁን እናንተን አባረን ይህንን ቤተ ክህነት እንቆጣጠረዋለን ሲሉ መናገራቸው የሚዘነጋም አይሆንም። አሜሪካዊው ጳጳስ አቡነ ጴጥሮስ ሲያገለግሉበት የነበረውን ቦታ ወደ ሀገር ቤት ቢመለሱም አቡነ ዲዮስቆሪዎስ ሲኔ ቅዱስ ሲኖዶሱ ዋና ጸሐፊ ሆኖ እንደተሾሙበት የሲኖዶሱ መግለጫ ያሳያል። ሌላኛው አነጋጋሪ ውሳኔ የአዲስ አበባ ሀገረ ስብከት ጉዳይ ሲሆን ከብልሹ አሰራር ከኢትዮጵያና ሙስና ጋር በተያዘ ላለፈው ተከታታይ ጊዜያት የነበረው ውዝግብም የሚታወቅ ነው። በዚህም መሰረት አቡነ ህርያቆስን የሀዲያ ሀገረ ስብከትን እንዲያዙ፣ የአዲስ አበባ ሀገረ ስብከት ሊቀጳጳስ እንዲሆኑ መመደባቸው ተመላክቷል። አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀጳጳስ ሆነዋል ይላል መግለጫው። አቡነ አትናኤል ዘ ኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀጳጳስ፣ አቡነ አትናኤሉን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ አቡነም በቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ አቡነ ሙሴ አውስትራሊያን እንዲያዙ የግቢ ቅዱስ ገብርኤልና የባዕታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ መወሰኑም ተብራርቷል። በአማራ ክልል ውጊያው ሲቀጥል በተለይም በጎንደር ቀጠና ጠንካራ ዘመቻ መደረጉ ታውቋል። ጄኔራሉ ፋኖ ፈርሷል ሲሉ የፋኖ አመራሩ ደግሞ እየፈረሰ ያለው የብልጽግናው ስርዓት ነው በማለት ይናገራሉ። የአማራ ክልሉ ጦርነት ሁለት ዓመት ሊሞላው ሳምንታት በቀሩበት በአሁኑ ወቅት የፕሮፓጋንዳውን ባወደ ውጊያውም ያለው ሁነት ግን መሻሻልን ያሳይ አይደለም። ትናንትና ከትናንት በስቲያ በተለይም በሰሜናዊ ጎንደር የተለያዩ ስፍራዎች የተከፈተው ጠንካራ ዘመቻ የዚህ ማሳያ ነው። አርማጭሆ፣ ጠገዴ፣ ዳባት፣ ወገራ፣ አጅሬ ጃኖራ ጥራሄና ዛሪማ ተብሎ በሚጠሩ አካባቢዎች በርካታ ሰራዊት በማሰማራት በፋኖ ኃይሎች መገኛዎች ላይ የተከፈተው ዘመቻን ተከትሎ ነው ውጊያው የተቀሰቀሰው። በርካታ ቦታዎችን በሸፈነው በዚህ ውጊያ የደረሰው ሰብአዊ ጉዳትም ከፍተኛ የሚባል መሆኑ ታውቋል። የፋኖ ኃይሎች በእነዚህ ቀጠናዎች ከሚደረገው ውጊያ ባሻገር እንደ ዳባትና አምባ ጊዮርጊስ ባሉ ከተሞች ውስጥ በመግባትም ጥቃቶችን ማድረሳቸውን ይፋ አድርጓል። በሰሜን ጎንደር ብቻ ሳይሆን በደቡባዊ ጎንደር እብናት፣ እንደዚሁም ሊቦ ከምከም የተለያዩ አካባቢዎችም ትናንት የነበረው የተኩስ ልውውጥ ጠንካራ የሚባል ነው። በዚህ ነባራዊ ሁኔታ ነው እንግዲህ የምሥራቅ እዝ አዛዡ ሌተናንት ጄኔራል መሐመድ ተሰማ ፋኖ ፈርሷል፣ ተበትኗል፣ የሚል ንግግር ሲያደርጉ የተደመጡት። በከፍተኛ ደረጃ ተዳክሟል፣ ብቻ ሳይሆን እየተበታተነ እየፈረሰ ያለ ኃይል ነው። አደረጃጀቱ ፈርሷል። በአንድ እዝ ስር እየተመራ ኦፕሬሽኖችን ሊያደርስ የሚችል የወታደራዊ አደረጃጀት

ይህ የጄኔራሉ ንግግር እርሳቸው ደጋግመው ከዚህ በፊት ያሉት ሌሎች ጄኔራሎች በተለይም የብልጽግናው ሹማምንት ደግሞ በተለያየ ጊዜ የገለጹት እንደሆነ የሚታወቅ ነው። ይሁን እንጂ ከሰሞኑ የእጅ ሰጡና ተበትኗል ፕሮፓጋንዳው መጠናከር ጋር ተያይዞም የዛ አካል እንደሚሆን ይታመናል። ከጄኔራሉ ንግግር ጋር በተያዘ ምላሽ ያላቸው ከፋኖ ኃይሎች ቃል አቀባዮች መካከል እኛ ከጥቂት የነፍስ ወከፍ መሳሪያ ወደ ቡድንና ከባድ መሳሪያ የተሸጋገርም፣ በቀጠናውም ተጽዕኖ ፈጣሪ ኃይልን የገነባንን ኮማንዶዎችንም ባደ አደባባይ የምናስመርቅበት ጊዜ ላይ ነን ሲሉ ይናገራሉ። የህዝብ ድጋፋችን እንደውም እየጨመረ ነው። ከመቼውም በላይ ለህል ሆነው የታጠቀው ፋኖና በታንክ ተደብቆ እየሰረሰ ያለ ካድሬና ጀኔራል መካከል የአላማ ልዩነት አለ፣ የአካሄድ ልዩነት አለ። ይህ መሬት ላይ ያለውን ነባራ በነ መሐመድ ተሰማ ወሬ በነረጋ ከበደ ተማጽኖ መቀየር አይቻልም። በአደባባይ ቀይ ቦኔት ለብሰን እኮ ነው የምናስመርቀው። እሱ ከቦታ ቦታ ለማሸጋገር ግን በስንት መካናይዝድ መሳሪያ በአየር በሄሊኮፍተር በሚግ በድሮን ተከቦ ነው። የፌዴራል ፖሊስ አሰርኩ ያላቸውን አርባሰባት የጤና ባለሙያዎችን ሲወነጅል የህክምና ባለሙያዎችን ምላሽ ሰጥቷል። የመንግስት የማባረርና የማሰር ዘመቻ እንደዚሁም የህክምና ባለሙያዎች አድማ አሁንም እንደቀጠለ ይገኛል። በእርግጥ በመላ ሀገሪቱ የታሰሩ የተፈቱትን ጨምሮ የጤና ባለሙያዎች አሃዝ ከ120 በላይ ስለመሆኑ የንቅናቄው አስተባባሪዎች ይገልጻሉ። ዛሬም የጤና ባለሙያዎች አድማ ቀጥሎ ሲውል ሰርተን እንብላበል ተነነስ ያሉ ሀኪሞችን የፌዴራል ፖሊስ ደግሞ ትርምስ ፈጣሪዎች የሚል መግለጫ አውጥቶ ተሰጥቶባቸዋል በቁጥጥር ስር የዋልኩት 47 የጤና ባለሙያዎችን ነው ያለው የፌደራል ፖሊስ። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል በመጠርጠራቸው ነው ይላል። የደሞዝና የጥቅማጥቅም ጥያቄን እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ሲል ያክለን። ተጠርጣሪዎቹ ባላቸው እነዚህ አካላት ላይ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላት ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የህክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸው ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማቱ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ሲል የሚከሰል ይህ የዛሬው የፌዴራል ፖሊስ መግለጫ የሀገሪቱ የጤና ባለሙያዎች መሰረታዊ ጥያቄን ፖለቲካዊ መልክ ለመስጠትና ለማዳፈን አገዛዙ የተጓዘበትን የእልህ ርቀት ከማሳየት ውጭ የተለየ እንደምታ የለውም። እነዚህ የህክምና ባለሙያዎች ከአድማቸው በፊት በተደጋጋሚ አስጠንቅቀው ለአመታትም ጥያቄያቸውን እየተራቡ ቢሆን እየሰሩ አቅርበው ምንም አታመጡም የሚል ምላሽ ከአገዛዙ በኩል ሲሰጣቸው የገቡበት ንቅናቄ እንደ እንደሆነ የአደባባይ ሀቅ ነውና የፖሊስን መግለጫ ተከትሎ የንቅናቄው አባላት አድማው አሁን ለጥያቄዎቻችን ብቻ ሳይሆን ለእኛ መብት ሲታገሉ ለታሰሩ ሐኪሞች ጭምር ነው ይበልጥ የሚጠናከር ይሆናል ብለዋል። የስራ ማቁም አድማ ሲደረግ የሚፈጠሩ ችግሮች ኃላፊነቱ ነው የሚቀበለው በምክንያት ነው ውጤት መርህ የመብት ጥያቄ ያልመለሰው አሳሪ አካል መንግስት እንጂ የጤና ባለሙያዎች ሊሆኑ አይችሉም። ህገወጥ እስር በራሱ ወንጀል ነው። ፖሊስ ከዚህ አይነት መብት ጥያቄ ውስጥ ቀጥታ እጁን ማስገባቱም ሀገርን የሚጎዳት ስለሆነ ጥንቃቄ እንዲያደርግ እናሳስባለን ብለዋል። የብልጽግናው መንግስት ንቅናቄውን ለመቀልበስ እስር ብቻ አይደለም እያከናወነ ያለው በአንዳንድ ተቋማት በታዘዙት መሰረትን ባለሙያዎችን አባረናል እያሉ ናቸው። ቅዱስ ጳውሎስ ሚኒሊክ ህክምና ኮሌጅ፣ እና ደብረ ታቦር የጤና መምሪያው ወዘተም ለዚህ አብነት የሚጠቀሱ ናቸው። የሀገሪቱ የጤና ባለሙያዎች ግን አሁን የተጀመረው እንቅስቃሴ መብትና የጤና ስርዓቱን መለወጥ አሊያም እስከናካቴው እንደተሰበረ እንዲቀጥል ማድረግ ነው። አሁን ወይም መቼ በሚል አቋማቸው ጸንቷል። በመፍትሄነትም ሁነኛ ተወካዮቻችን ጋር መንግስት ቁጭ ብሎ ይነጋገር፣ ያሰራቸውን በአስቸኳይ ይፍታም፣ የቀረቡ ጥያቄዎች የሚመለሱበትን ቀነ ገደብ ያስቀምጥ የሚለውን አንስተዋል። በትግራይ ክልል ሽረ በረሃብ የሞቱ ተፈናቃዮች 992 መድረሱ ተነገረም። ይህ በእንዲህ እንዳለ በሱዳን የሚገኙ የትግራይ ተወላጅ ተፈናቃዮች ካምፕ ላይ በደረሰ የእሳት ቃጠሎ በርካታ ቤቶች መውደማቸው ታውቋል። የሰላም ስምምነቱ ከተፈረመ ዓመታት ቢያልፉም ዛሬም ወደ አንድ ሚሊዮን የሚሆኑ ተፈናቃዮች በትግራይ በመጠለያ ካምፖች ውስጥ ናቸው። ረሃብ፣ የመድኃኒት እጦትና መጪው ጊዜ ክረምት መሆኑን ተከትሎ ተፈጥሯዊ አደጋ በእነዚህ ዜጎች ላይ ቀውስ ይዘው መጥቷል። በትግራይ ክልል ሽረ ከተማ የሚገኙ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች መካከል በአልሚ ምግብ እጥረትና በረሃብ ምክንያት የሞቱ ተፈናቃዮች አሀዝ 992 መድረሱን የኢትዮጵያ በአጥባቂ ተቋም የትግራይ ክልል ቅርንጫፍ ጽህፈት ቤት ይፋ አድርጓል። በመጠለያ ጣቢያዎች ውስጥ ከጥር 2015 እስከ 2016 ባለው አንድ ዓመት ጊዜ ውስጥ በረሃብና በሕክምና እጥረት ምክንያት 550 ሰዎች ህይወታቸው ማለፉን መዘገባችን ይታወሳል። ይህም በአጥባቂ ተቋሙ ቅርንጫፍ ካላፊም በአንድ ዓመት ጊዜ ውስጥ የደረሰው የሰብአዊ ኪሳራ ተጠንቶ መጠ ናቀቁንና ቁጥሩም ከ550 ወደ 992 ከፍ ማለቱን አስረድተዋል። በአሁኑ ሰዓት በሽረ ከተማና በአካባቢው ከ250 ሺህ በላይ ተፈናቃይ በረሃብና በሽታ እየተሰቃየ ስለመሆኑ ጠቅሰው የሚመለከተው አካል ምላሽ እንዲሰጥበትም ነው ጥሪ ያቀረቡት። በአጠቃላይ በትግራይ ክልል ከሱዳን የተመለሱና ወደ ቀያቸው ተመልሰው በጸጥታ ችግር ምክንያት አይዲፒ በተባለ ተቋም ስር ያሉትን ሳይጨምር 970 ሺህ በላይ ተፈናቃዮች በችግር ውስጥ ናቸው። ይህ በእንዲህ እንዳለ በሱዳን የሚገኘው የስደተኞች ካምፕ በድጋሜ ቃጠሎ ደርሶበታል። በትግራዊ ጦርነት የተፈናቀሉ ዜጎች መኖሪያ በሆነው የስደተኞች መጠለያ ጣቢያ ላይ ትናንት በደረሰው የሳት ቃጠሎ ቢያንስ ሀያ ያክል መጠለያ ቤቶች ሲወድሙም በርካቶች ደግሞ በከፊል ቃጠሎ እንደገጠማቸው ነው የተነገረው። በመጠለያ ቤቶች ውስጥ ተቀጣጣይ እቃዎች መኖራቸውና በስፍራው የነበረው ከባድ ነፋስ እሳቱ እንዲባባስ እንዳደረገው የገለጹት የአይን ማኞች በአደጋው የተጎዳ ሰው እንደሌለ ግን አስረድተዋል። ከዚህ በፊት በተከሰቱት የሳት አደጋዎች ግን ህጻናትና እናቶች መሞታቸው የሚታወስ ነው። በሱዳን በሚገኙ ተደንባም፣ ኡምራ ኩባ፣ ኡምጉርጉር እና ሌሎችም ካምፖች በተደጋጋሚ እሳት ቃጠሎ እየተነሳ አደጋ እየደረሰም ነው። የብልጽግና ቴሌቪዥን ጣቢያ በገንዘብ እጥረት ስርጭቱ ተቋርጦ እንደነበር ተሰማም። የሰራተኞች ያለፈው ወር ደሞዝም እስካሁን እንዳልተከፈለ ታውቋል። ለድሮን ሾው፣ ለቅንጡ ቤተ መንግስት፣ ለግል የውጭ ጉዞ አውሮፕላን፣ ለፓርክና መዝናኛ ገንዘብ ቸግሮት የማያውቀው እንደውም ታሪካዊ እድገት ላይ ነኝ የሚለው አገዛዙ በየዘርፉ ለሙያተኞች ያጣው ገንዘብ ግን ትምህርት ቤትም ሆስፒታልም አሁን ደግሞ የራሱን የቴሌቪዥን ጣቢያም እያዘጋ ያለ ሆኗል። የደቡብ ሬዲዮና ቴሌቪዥን ድርጅት ቴሌቪዥን ትናንት ምሽት በቀጥታ ስርጭት ዜና እያስተላለፈ በነበረበት ወቅት በድንገት ስርጭቱ መቋረጡን የጣቢያው ሰራተኞች ለቴግባይ ተናግረዋል። ብልጽግና የደቡብ ብሔር ብሔረሰቦችና ሕዝቦች ክልልን ማፍረሱን ተከትሎ ከፍተኛ የገንዘብ ችግር ውስጥ እንዳለ የሚነገርለት ድርጅቱ የቴሌቪዥን ስርጭቱ የተቋረጠው ከአየር ሰዓት ክፍያ ጋር በተያያዘ እንደሆነም ነው ምንጮች የሚናገሩት ትናንት ምሽት የአንድ ሰዓት መደበኛ ዜና በቀጥታ ስርጭት እያስተላለፈ በነበረበት በድንገት ቻናሉ ከአየር ላይ እየወረደ ሲሆን ዛሬ ረፋድ በአንድ ወር ጊዜ የአየር ሰዓት ኪራይ እንደሚከፈል በፖለቲካ አመራሩ በኩል ቃል ተገብቶም አምስት ሰዓት ገደማ ወደ አየር ተመልሷል ሲሉም ተናግሯል። ተቋሙ ባጋጠመው ከፍተኛ የበጀት ቀውስ ምክንያት የሚያዚያ ወር ሰራተኞች ደሞዝም ይህ መረጃ እስከተጠናቀረበት ጊዜ ድረስ አለመከፈሉን የገለጹት የተቋሙ ሰራተኞች ስርጭቱ በአየር ሰዓት ኪራይ ክፍያ ምክንያት ስለመቋረጡ ከተቋሙ የስራ ኃላፊዎችም ጭምር ማረጋገጣቸውን አስረድቷል። በቀጣይ ስራችንና የጣቢያው ህልውና አደጋ ውስጥ ስለሆነም የሚመለከታቸው

ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ ጣለች። ከዚህ ቀደም የሱዳን ጦርና የፈጥኖ ድራሽ አማጽያኑ በጦርነቱ ወቅት የጦር ወንጀል ፈጽመዋል በሚል ተከስሰው ነበር። ባለፉት ወራት የሱዳን ጦር ዋና ከተማዋ ካርቱም ቢቆጣጠርም አሁንም ግን ውጊያው በተለያዩ ቦታዎች እንደቀጠለ ነው። አሜሪካ የትኛውን የኬሚካል ጦር መሳሪያ አገኘሁ እንዳለች የተገለጸ ነገር የለም። ሱዳን ብዙ ጉዳት፣ ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝን ለሁለት ጊዜያት ተጠቅማለች ሲል ግን ኒውዮርክ ታይምስ በጥር ወር ዘግቧል። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎችን አጠቃቀም እንዲያቆምና የዓለም አቀፍ መረስር ያሉትን ግዴታዎች እንዲወጣ እንጠይቃለን ብላለች። አሜሪካም በዓለም አቀፉ የኬሚካል ጦር መሳሪያ ስምምነት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብቷል። አሜሪካ መቀመጫውን እንዳደረገው አርምስ ኮንትሮል አሶሴሽን ከሆነም ስምምነቱ ከግብጽ፣ ከሰሜን ኮሪያ እና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም ሀገራት ፈርመውታል። የሆነ ሆኖ አሜሪካ አሁን ለኬሚካል ጦር መሳሪያ መስፋፋት አስተዋጽኦ የሚያደርጉ አካላትን ተጠያቂ ለማድረግ ቁርጠኛ ነኝ ብላለች። አሜሪካ በሱዳን ላይ ማዕቀብ ስትጥል ይህ የመጀመሪያው አይደለም። በጥር ወር በጦርነቱ ውስጥ የተሳተፉ የሁለቱም ወገን መሪዎች ላይ ማዕቀብ መጣሏም የሚታወስ ነው። የሱዳኑ መሪ አብዱል ፈታል ብሩሃን ሱዳንን በማተራመስና የዲሞክራሲ ሽግግር ግብን በማፍረስ በሚል ክስ፣ የአርኤስኤፍ መሪው መሐመድ ሀምዳን ዳጋሎ ሃሚቲም በሀገሪቱ የዘር ማጥፋት ወንጀል እንዲፈጸም ቆርጠዋል በሚል መከሰሳቸው ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።